ሬዚስ ባሰ ብለው የነገሩን ክብደት የገለጹትም ብዙ ናቸው። የሕፃኑ ወላጆች በንባት ታጅበው ቆይተዋል። የከተማዋ ማህበረሰብ በጭንቀት ውሎ እንደገና በጨለማ ተሰቃይቷል። በየጉድባውና በየጉራንጉሩ እየገቡ ሕፃኑን የፈለጉ ወጣቶችና ፖሊሶች መከራቸውን በልተዋል። በኋላ ግን ሕፃኑ እዚያው ከቤተሰቦቹ ቤት አጠገብ በጎረቤት ወይዘሮ ተሰርቆ እጆቹና እግሮቹ ጥፍንግ ብለው ታስረው ታፍኖ ሳጥን ውስጥ ተጥሎ ተገኘ። ነገሩ አስደንጋጭ ነው። ለመሆኑ እንዴት ሊፈጠር ቻለም? ይህንን ያደረገችው ጎረቤትስ ማናት? እንዲህ በማድረግ የምታገኘው ጠቀሜታ ምንድን ነው? ህፃኑ በተአምር ህይወቱ የተረፈበት አጋጣሚስ እንዴት ነው? የመጨረሻዋ ሰዓት የጭንቀት ጊዜ እንዴት ትታወሳለች? ማኅበረሰቡ ምን አለ? የሴትየዋስ መጨረሻ ምን ሆነ? ሁሉንም በዝርዝር እንመለከተዋለን።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 ከትናንት ወዲያ ሰኔ 9 ዕለተ ሰኞ ከቀኑ 9 ሰዓት በጋሞ ዞን ካምቦ ከተማ የሶስት ዓመት ልጅ የሆነ ናታን ቦጋለ ተብሎ የሚጠራ ህፃን ድንገት ከሰፈሩ ይሰወራል። የህፃኑ ቤተሰቦች እጅጉን ያዝኖ ነበርም ስለ ልጃቸው ምን ማድረግ እንዳለባቸው ግራ ተጋቡም። የሚገቡበት የሚሄዱበትም ጠፋቸው። የዚህ ጨቅላ ህፃን መሰወር ያሳሰበው የአካባቢው ማህበረሰብም ቢሆን እጅጉን ተረበሸም። የከምባ ከተማ ፖሊስ ጽሕፈት ቤት አባላት ደግሞ ነገሩን በትኩረት መከታተል ከሁሉም አስቀድሞ ቦታ ሊሰጡ የሚገባ ነገር መሆኑንም በአንድ ላይ ተስማሙም። በዚህም ፖሊሶችና የአካባቢው ማህበረሰብ በአንድ ላይ በመጣመር በደቦ በመነሳትም በየገደሉ በየጫካውና በቅርብ ቀበሌያት ጭምርም መፈለግ ጀመሩ። ነገሩ ግን ቀላል አልሆነም። ሕፃኑን አየሁ የሚል ሰው ጠፋም። የህፃኑ አባት አቶ ቦጋለ ግራ ተጋቡ እባካችሁ ድረሱልኝ ብለው ለመላ ኢትዮጵያን መልእክታቸውን አኖሩ። ነገሩ ከዚያም ከተማ ተሻግሮ በልዩ ልዩ ማህበራዊ ሚዲያዎች ጭምር በመሰራጨቱ በርካታ ኢትዮጵያን በጸሎትና በዱዓ ከአባቱ ጎን መሆናቸውን አሳዩም። ሌሎቹ ደግሞም መረጃው ለብዙሃን እንዲደርስም ሼር በማድረግ እገዛቸውን ቀጠሉም። ከትናንት ወዲያም በእንዲህ ያለ መልኩ ሕፃኑም ሳይገኝ ሁሉም ጭንቅ ውስጥ እንደሆነ ቀጥሎ ሰዓቱም መሸ። አይነጋ የለም እንደምንም ነጋ። አስገራሚው ነገር የተፈጠረው ከዚያ በኋላ ነበረም። በትናንትናው ዕለት ትናንት ሰኔ 10 ቀን 2017 ዓ.ም ተምረት የአካባቢው ፖሊስ ከማህበረሰቡ ጋር በመተባበር የቤት ለቤት ፍተሻ ማከናወን ጀመረ። ፍተሻው ታዲያም እገሌ ወዳጅ ነው፣ ጎረቤት ነው ብሎ ለይቶ የሚያልፍ ባለመሆኑ ሁሉንም ቤቶች ማሰስ ጀመሩም። በዚህም መሃል ድንገት በህፃኑ ቤተሰቦች መንደር ውስጥ በምትገኝ አንዲት ሴት ቤት ደረሱም። ሴትየዋ ጎረቤታቸው ናት። ቀጥ ብለው እቃውን እያንጎዳጎዱ ሲፈትሹ ቤት ውስጥ የሚገኝ አልጋ ስር የተቀመጠ ሳጥን ውስጥ ህፃኑ ታፍኖ ተገኘ። እጅግ የሚያሳዝነው ነገር ምንም የማያውቀውን ይህንን ህፃን ልጅ እጆቹና እግሮቹ ተጠፍንገው ታስረዋል፣ አፉን በጨርቅ ታፍኗል። እንዲህ ያለ መንገድ በዚህ ቤት ውስጥ ከ12 ሰዓት በላይ ቆይቷል። በፎቶው ላይ በሚታየው መልኩ እጅና እግሩ ታስሮና እንዳይጮህ አፉ ተሸፍኖ ከአልጋው ስር ከ12 ሰዓታት በላይ ታስሮ ተጥሎ ተገኘ ሲል መረጃውን ያካፈለን ኩኔ ደመላሽ ነው። የአካባቢው ማኅበረሰብም በሴቲቱ ድርጊት ቢበሳጭም በህፃኑ ደህና ሆኖ መገኘት ደግሞ በደስታም ባተራጭም። በዚህ ህፃን ልጅ ላይ በተደረገ ታላቅ ምሕረትና የእግዚአብሔር ረድኤት ቅድስት ቤተ ክርስቲያንም እንዲህ ምእመናንን ሰብስባ በአውደ ምሕረት ምስጋናን ለአምላኩ አቀርባለች ይለናል ኩኔም የዚህ ህፃን ልጅም ስም የልጅ ሞት ደብዳቤ ተለውጦና ይህ ልጅ ስሙ ናታን ሳይሆን ባህራን ነው ስትልም ማወጇን ነው ይኸው በመረጃ ያካፈለን በርካታ ሰዎች ቤተክርስቲያን ተገኝተው ስለ ልጁ አምላካቸውን አመስግነዋል ጉባኤው ተከናውኗል። ራሱን ከጥቃት መከላከል የማይችልና ሰውን ሁሉ እንደ ወዳጅም እንደ ወላጅም የሚመለከተው ጨቅላ ህፃን ሁለት እጆቹን አስሮ ሳጥን ውስጥ ማቆየት ለሰይጣን መሥዋዕትነት ካልሆነ በስተቀር ሌላ ዓላማ ሊኖረው አይችልም ሲል የገለጸው ደግሞ እስራኤል ታደሰ ነው። ሰይጣን እንደ ሰው ሥጋ ለብሶ ሰዎችንም ሰይጣን ካደረገ የቆየ ቢሆንም እንኳን በጋሞ ዞን ካምቦ ከተማ በዚህ ሕፃን ላይ የተደረገው ዘግናኝ ድርጊት ከተለመደው እንግዳ ሆኗል፣ ሲልም ይጨምራል። እስራኤል ይቀጥልና እንደዚህ አይነት ሰይጣናዊ ድርጊቶች በምድራዊ ሕግ መዳኘት ፍትህ ማጣት ሊሆን ስለሚችል ጉዳዩን ለሕግ ሰዎች መስጠቱ አማራጭ የሌለው አማራጭ ነው ሲልም ይገልጻል። በእርግጥ ይቺ በፖሊስ ቁጥጥር ስር የዋለችው ሴት በትክክል የሰው ዘር ስለመሆኗ ማረጋገጥም ያስፈልጋል። ምክንያቱም በሲኦል ቀዳዳዎች አመልጣ የመጣች የሰይጣን ፈረስ ልትሆን ትችላለች በማለትም የተደረገውን የጭካኔ ጥግ ለመግለጽ ይሞክራል። በመጨረሻም ሰዎች ባጭሩ ለመበልጸግ ሲያስቡ የሰይጣንን መንገድ እየተከተሉ ሰምተንም አይተንም የማናውቀውን እንግዳ ድርጊት ከባህር ማዶ ወደ የቤታችንም አስገብተዋል። ቀጣይ ከዚህ የከፋ ያልተለመደ ነገር እንዳይፈጠር ሌላውንም የሚያስተምር እርምጃ ካልተወሰደ በሌላ ጊዜ የእያንዳንዳችን ቤት ውስጥ መንኳኳቱ አይቀርም፣ በማለት እስራኤል ሐሳቡን ይቋጫል። የጎረቤቶቿን የሶስት ዓመት ሕፃን ልጅ በመስረቅ እጅና እግሩን ጠፍራ ሳጥን ውስጥ አስራ የተገኘች ወይዘሮ በሕግ ቁጥጥር ስር ዋለች ሲል ጋሞ አርባ ምንጭ የተባለው ገጽ ዘግቦታል። በጋሞ ዞን ካምባ ከተማ አስተዳደር ሕፃንና ታምቦጋለ ከትናንት ወዲያ ከቀኑ 9 ሰዓት ጀምሮ የሦስት ዓመት ሕፃን ከቤት ጠፍቶ ቆይቶ በትናንትና ሁለት ከቀኑ 7 ሰዓት አካባቢ ከካምቦ ከተማ ከወይዘሮ ያምቡቄ ኤዳ ከምትባል ሴት ቤት እንደተገኘም ታውቋል። የጠፋው ልጅ እጅና እግሩ ታስሮ ሳጥን ስር ከጎረቤት ቤት ውስጥ ተገኝቷል። በጋሞ ዞን የካምቦ ሕዝብ የሕፃን ናታን ቦጋለን መገኘት ተከትሎ አደባባይ በመውጣት ደስታውን ገልጿል። ወይዘሮ ያምቡቄ ሕፃኑን እጅና እግሩን በኃይል በጨርቅ አስራ ሳጥን ውስጥ አፍናው ካስቀመጠችበት ተገኝታለች። በእጅና በእግሮቹ መታሰር ምክንያት የህፃኑ የደም ዝውውር ስለተቋረጠና ሰውነቱ ስላበጠም ለህክምና የህፃኑ ቤተሰቦች ወደ ሆስፒታል መውሰዳቸውን ምንጮቻችንም ጠቁመዋል። ወይዘሮ ያቡቄም በአሁኑ ሰዓት በካምቦ ከተማ አስተዳደር በፖሊስ ቁጥጥር ስሩ ላለች ጉድኮ ነው ይህንኑ ህፃን ናታን ቦጋለ እጁን አስራ እያሰቃየች የገዛ ልጇን ግን አቅፋተኛች ያማል ሲሉ በርካቶች ምሬታቸውን ገልጸዋል። የህፃኑ ቤተሰቦች ወዳጆች፣ ህፃኑን ለመፈለግ ደፋ ቀና ስትሉ የነበራችሁ የአካባቢው ማኅበረሰብና ፖሊሶች ወዳጆች በሙሉ እንኳን ደስ ያላችሁ እግዚአብሔር የተመሰገነ ይሁን እያሉ በርካቶች ደስታውን እየተቀባበሉት ይገኛሉ። ይህ አስገራሚ ታሪክ እንግዲህ በእንዲህ ያለ መንገድ ታሪኩ ተቋጭቷል። ቤተሰቦቹ ምን ምላሽ አላቸው? ሁኔታው እንዴት ነበር? የሚሉትን ጥያቄዎች ለመመለስ ደግሞ በቀጣይ አድራሻቸውን በማፈላለግ ቤተሰቦቹ የሚሉትን መረጃ አካተን እንደምንመጣም ለመጠቆም እንወዳለን። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በዛሬው ዕለት በጋሞ ዞን የተፈጠረውን ይህንን ለየት ያለና አስገራሚ ታሪክ በእንዲህ ያለ መንገድ እየዳሰስን አቀረብንላችሁ። ከዝግጅቱ ቁም ነገር እንዳገኛችሁና ስለ ልጆቻችሁ ምን ማድረግ እንዳለባችሁ፣ ምን አይነት ጥንቃቄዎችን ማድረግም እንደሚጠበቅባችሁ በተወሰነ መንገድ ትምህርት እንደጨበጣችሁበት እናስባለን። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለሁላችን።